በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለሙ ገዢ። እንደምን ከረማችሁ የኢትዮጵያ የዓለም ብርሃን ቤተሰቦቼ፣ እናት አባቶቼ፣ እህት ወንድሞቼ እስከዚህ ሰዓት ደቂቃ ላደረሰን አምላካችን እግዚአብሔር ክብር ምስጋና ለእርሱ ይሁን አሚን። ስሜ ገብረ ጻርቃን ነው። ከቅድስት ሀገር ኢትዮጵያ መቀለም እንሚብሩክ እንዴት ነህ? ይህንን ምስክርነት ሰምተ ቤተሰቦቻችንን ያስተምራል ያጽናናል ብለ ካሰብ አስተላልፈው፣ ካልሆነም አንተ ጋር ሰምተ አንተ ጋር ያዘው። ያየሁትን ህልም ቆይቷል። መመስከር በነበረብኝ ሰዓት በስንፍና ያልመሰከርኩም፣ 2014 ነው። ቀኑን አላስታውሰው ጠሩነቱ በሚካሄድበት ሰዓት ነበርና የሆነ ሰዓት የዘጠኝ ሰዓት ጸሎቴን ጨርሼ ከተኛው በኋላ ምን ያለው የሆነ ሀይለኛ ጎርፍ ይሄዳል። ጎርፍ በጣም ሀይለኛ ነው። ከዛ በኋላ በጎርፍ መሀል ላይ ደግሞ በጣም ቀጭን እንጨት አለች። በቀንጭን እንጮቷ ደግሞ የቃል ኪናናችን ባንዲራ በላይዋ ላይ እየተውለበለበ በጎርፉ ላይ ቆማ አያት አለው። ከዛ በኋላ በጣም አያት እና እደነቃለሁ። በጣም ተደነቄ፣ እንዴት ነው ይህ ሁሉ ሀይለኛ ጎርፍ እያለፈ እንዴት እቺ ቀጭን ዋንጨት በዚህ እየተውለበለች እንዴት ነው የማይንቀሳቀሰው እንደዚህ ቆጥ ብላ ያቆመች ብዬ በጣም እገረማለሁ እደነቃለሁ እና ከዛ በኋላ እየተደነቅኩ እያለሁ እንቅልፌ ነቃለሁ። 2014 ሆነ። ደግሞ በሌላኛው ቀን ደግሞ ምናያለው፣ ልክ ታቦት አጅበን በመስቀል ወይም በጥምቀት ሰዓት ታቦት አጅበን እንደምንሄደው ንጉስና ጳጳሱ ከፊቱ ነው፣ እኛ ደግሞ ከኋላ ሆነን አጅበናቸው እንሄዳለን። ፊታቸው አላያቸውም፣ ግን በሩ ቀያቸዋለሁ። በልቤ ውስጥ ምን ይለኛል፣ ንጉስና ጳጳስ እንደሆነ ውስጤ ይነግረኛል። ከዛ በኋላ አጀበናቸው እየሄድን እያለ የሆነ ተራራ ቦታ እንደርሳለን። በተራራ ከዛ በተራራ ላይ መንገድ እንጀምር እና ልክ በተራራ መንገድ መሄድ ስንጀምር ደግሞ ልክ በሜዳ እንደምንሄደው አረማመድ በዛ ልክ ነው የምንሄደው። ከዛ ልክ እንደ በሜዳ እንደምንሄደው አይነት አረማመድ በዛ ተራራው ላይ እንደዛ እየተራመድን አጀበናቸው ንጉሡ እና ጳጳስ ከፊቱ ሆኖ መሄድ እንጀምራለን እና እየወጣን እያለ በግራና ቀኝ የሆነ ወታደሮች የሚመልሱት ይመልሳሉ፣ የሚያሳልፉት ደግሞ ያሳልፋሉ። ከዛ በኋላ እኔ ከፊታቸው እቆምና ዝም ብዬ ቆማሉ እና ለፍና ለአንተ አይደለም አንተማ ለፍ ይለኛል። ከዛ አልፌ ይሄዳለሁ። እዛ እጅ በናቸው እየወጣን ተራራው እየወጣን እየሄድን እያለ እዛ በኋላ ገና ተራራው ሳንጨርስ ደግሞ ገና ትንሽ ሲቀርም ሌሎች ደግሞ ሁለት ወታደሮች እዛ እናገኛለን። እዛ ቦታ የሚመለሱ ይመልሳሉ፣ የሚያሳልፉት ደግሞ ያሳልፋሉ። እዚህ እዛ አካባቢ ግን የሆነ ልጅም አውቀው ነበር እና እያለቀሰ አገኘዋለሁ ትንሽ እንደርስ አካባቢ ነው ሜዳው ከዛ ተራራ ወጥቶ የሆነ ሜዳ አለ እና እሱ ከመድረሳችን በፊት ነው ከዛ እያለቀሰ ምን ይለኛል ምንድን ነው የመጣው ማን ነው የመጣው ይለኛል አይ አለምን የሚገዛ እግዚአብሔር መንፈስ አድሮበት አለምን የሚገዛ ንጉሰ ነገስት ቴዎድሮስ መጥተዋሉ አሉ አናሳልፍም አሉኝ እኮ ምናምን ብሎ እያለቅሳል የሆነ ቦታ አውቀዋለሁ ልጁና ያለቅሳል። እዛ የሆነ ቦታ ሳይ የሆነ ለአንድ ዓመት የሚሆን የሆነ ገዳም ነበርኩ። የዛ ገዳም አስተዳዳሪ አበመኔት አባ ኪዳነ ማርያም የሚባሉ አንድ አምስት ስድስት ሰው በዙሪያቸው ከባቸው የሆነ ቦታ ተቀምጠው በሩቅ አያቸዋለሁ። ከዛ ልክ ወደ እሳቸው ይሄድና ምን እላለሁ ውስጤ በጣም ተደስተዋል። በጣም ደስታ በደስታ ሆኛለ። ውስጤ በሐሴት ተሞልተዋል እና ያ የማይመጣ የነበረው የማይመጣ የሚመስለው ጊዜ መጣ ብዬ ያ ያሳለፍኩት የመከራ ዘመን፣ የመከራ ጊዜ ያሳለፍኩትን እያሰብኩ እግራቸው ድፍት ብዬ ስቅስቅ ብዬ ያለቅሳለሁ። በጣም ተደስቻለሁ በውስጤ። ግን በቃ ያለፈው ማያልፍ የሚመስለው ጊዜ ያለፈ እያልኩ እግራቸው ስር ተደፍቼ ስቅስቅ ብዬ ያለቅሳለሁ እና ልክ እንደዚህ እያለቀስኩ እያለው ከእንቅልፌ እነቃለሁ። ስነቃ እያለቀስኩ ነኝ። ያ በህልሜ ተኝቼ የሚሰማኝ የነበረ ደስታ ሀሴት ውስጥ ያ የነበረው ስሜት ሁሉ ነቅቼ ከእንቅልፌም ያ ስሜት እየተሰማኝ ያገኘሁት በጣም ተገረምኩ። ቀኑ ሙሉ ደግሞ ደስ ብሎኛል አልኩ። ሶስተኛ ሶስተኛ ምን አያለሁ? በጣም አንድ ሰፊ ግቢ ነው። ግቢ በጣም ሰፊ ነው እና ልክ ወደ ግቢ እገባለሁ፣ በስተግራዬ ጥቁር የለበሱ የቴዎሎጂ ተማሪዎች የቴዎሎጂ ተማሪዎች መስቀል አንገታቸው ላይ አንጠልጥለው አያቸዋለሁ የሆነ ቦታ ተሰብስበው ከዛ ቀጥለው ደሞ ካህናቶቹም ከዛ ቀጥሎ ደግሞ አባሶቹ ከዛ ወደ እነዛ ቴዎሎጂ ጠጋ ስል ገና በግራ ከእሳችሁ ጋር አልቀረብኩም። እነሱ ከኔ ትንሽ ራቅ ብለዋል። በጎናቸው ነኝ ያለሁት እና የሚናገሩት ለመስማት ጠጋ አልኩና ምን ይላሉ በቃ ዝም ብሎ ለመስማት በጣም የሚያስጨንቅ የሚያስጭቅቅ ጸያፍ የሆነ ቃል የማይነገር ቃላቶችን ሲናገሩ ሰማቸዋለሁ እና እዛ በጣም ይገርመኛል እንዴት የእግዚአብሔር መምህራን ሆኖ አስተማሪዎች ሆኖ እንዴት ይህንን ቃል ከሳቸው አፍ ይወጣል እናም ብዬ በጣም እደነቅና ለሆን እንደዚህ ይናገራሉ አጸያፊ ቃል ነው የሚናገሩትና አይ በቃ ከነዚህ ስስት ልሂድ ብዬ ወደ ካህናቶቹ ልሂድ አልኩና ትንሽ ወደ እዛ ሄዳለሁ። ከዛ ከሄድኩ በኋላ እነዛ ካይናቶችም ስሰማ በቃ ልክ እንደነዛ ናቸው። በቃ እነሱም የማይነገር አጸያፊ ቃላቶች ይናገራሉ። እንደምን ነው ሰው የለም። እንደ እግዚአብሔር አገልጋዮች ነው፣ እንዴት ነው የማይሆን አጸያፊ ቃል የሚናገሩት? ምንድን ነው ሰው የለም እንደ ምናምን ላሉ እዛ በቃ እሳቸውም አልፊያቸው እሄዳለሁ። ልክ እንደ ጳጳስ ልብስ የለበሱ ጳጳሶችም እነዛ ጋ እሄዳለሁ? እነሱ ጋም ሄጄ እነሱም በቃ ከነሳ የባሱ ናቸው። ምንም በነውር ነው የሚያወሩት። በቃ አጸያፊ ቃላቶች፣ አይባል ነገር ነው የሚናገሩት እና አይ በቃ እንደዚህ ከሆነስ ሰው የለም ማለት ነው። ተመልሼ ከነበርኩበት ወጥቼ ልሂድ በገባሁበት በር በዛ ውልውጣ በቃ ልሂድ ብዬ ተመልሼ እየወጣው እያለ የሆነ ነጭ ኩታ ለብሰው ይሄ የሙስሊም መሪ ሀጂ ሙፍቲ የሚባሉ ከሳቸውም አጅዋቸው የሆኑ ሰዎች ነበር፣ ከነሱ ጋር እና እየመጡ ደህና ቃል እየተናገሩ ይገባሉ። እኔ ልወጣ እየሄድኩ እያለሁ ከዛ ሀይ በቃ አሁን ደህና የሚናገር ሰው አገኘሁ ብዬ ከነሱ ጋር ልመለስ በቃ ብዬ ከኋላቸው እየተከተልኩ እየሄድኩ በስተቀኝ የሆነ ቤት ይገቡና ከእሳቸው ፊት ቁማለሁ። ከዛ መናገር ይጀምራሉ። መጀመሪያ ደህና እየተናገሩ ነበር፣ ከዛ ደህና እየተናገሩ ነበር። ትንሽ ቆይተው ማነው ይሉኛል። እኔ ምንም አልናገረውም ዝም እላቸዋለሁ። ከዛ በኋላ መሳደብ ይጀምራሉ ምናምን፣ እሳቸውም ልክ እንድነዛ በቃ ትክክል ያልሆነ ነገር ይናገራሉና አይ በቃ ከአሁን በኋላ በቃ ከዚህ ቦታ ልውጣ በቃ ያስፈልገኝም ይሄ ቦታ ምናምን ብዬ እወጣለሁ። በዛ ስወጣ ነጭ ልብስ ከላይ አድርጋለሁ። አረንጋዴ ብጫቄ ደግሞ በእጄ ይዣለሁ። ከወጣሁ በኋላ ከገባበት በረዶ በር ወጥት እንዳልኩ ምድር አየዋለሁ። ምድር ጸጥ ረጭ ብሏል። ሰው የሚባል የሰው ፍጡር የሚባል ማንም የለም። ማንምም በቃ ምድር ባዶ ሆናለች። ሰው የሚባል የለም እዛ ያለው በቃ ሰው ወዴት ሄደ ምናምን እላለሁ። እና እዛ በኋላ መንገድ ላይ እየሄድኩ ከእንቅልፍ እነቃለሁ። ይህ አራተኛው ህልም ደግሞ በቅርብ ነው ያየሁት። በጾም አርባ ጾም ነው ያየሁት አሁን ሁለት ሺ አስራ ሰባት እና ምንድን ነው የሆነ በረሃ ያለሁ ይመስለኛል በረሃ ውስጥ ነኝ ያለሁት እና አንድ የጦር መሪ አለ ከሱ ጋም ወታደሮች አሉት እዛ ከእሳቸው ጋር ነኝ ያለሁት እና የሆነ መንገድ እየሄድን እያለ የት እንዳለሁ በረሃ ዋላ ቁም የት ቦታ እንዳለሁ እና ከእነሱ ጋር እየሄድኩ እያለሁ ጠርመር ያለ ወታደሮችም አሉ። እሱ ነጀው የሚሄዱት ከዛ እየሄድን እያለን ምን አያለሁ? በቃ በዙሪያችን በክብ ዙሪያ መዓት ድሮኖች እና ጀቶች እየገቡ ከዛ እየገቡ አያቸው ለር እየገቡ ነው እየገቡ ነው እላቸዋለሁ። ያለውና ከዛ በኋላ ውስጥ የሆን ነገር ይሰማኝና ምን ያደርግልኛል ልክ ሞባይላችን ዙም አድርገን አቅርበን እንደምናሳየው ከሰማይ ወደፊት ያቅርቦ ምን እንደተሸከሙ ለማሳየት ሊያሳይ ፈልገው ለመሰለ በግራምና በቀኝ ቦምብ ተሸክሟል። ቦምቡን አየዋለሁ በግራም በቀኝ። ከዛ በጣም ለቁጥር የሚታክቱ ማት እጀትና ድሮኖች ናቸው፣ በዙሪያው ከብተዋል። በቃ ከዛ በኢትዮጵያ ውስጥ እየገቡ እንደሆነ አይነት ስሜት ይሰማኛል። ኢትዮጵያ ውስጥ በዙሪያውን እየገቡ እንደሆነ አይነት በውስጥ ይሰማኛል እና ምን እላችኋለሁ ለነዛ ወትዶ ይታያቸዋል? ያው እየገቡ እኮ ነው፣ እየገቡ ናቸው ምናምን። እዛ እነሱ ምንም አይደንቃቸውም፣ የጦር መሪውም ያን ያክል አይደነቅም፣ እነሱም ብዙ አይደንቃቸውም። እኔ ተገርሜ በቃ በጣም ኧረ፣ እየገቡ ነው እንደዚህ ይዋቸው ምናምን እላቸው። እነሱ ምንም አይመስላቸው። እዛ የጦር መሪው ምን ይለኛል? አዎ እያየሁት ነው፣ እየገቡ ነው ምናምን ይለኛል። አዎ እያየሁት ነው፣ እየገቡ ነው። ምንም አይመስለውም በቃ አዎ እየገቡ ነው ይለኛል። ከዛ ቆይቼ በቃ መንገድ ላይ እንጀምርና እየሄድን እያለን ከኋላ የተመልሼ ሳይ በሰማይ ላይ ደግሞ ልክ እንደ ኪዳነ ምሕረት ያለች የሆነ የኪዳነ ምሕረት ስዕል አድኖ ያለው ቁማ ያለችው እጇን እና ያለችው እሱ የሆነች ጠየም ሴት ነች። በሰማይ አያት አለው። እዛ ቁማ እዛ አያት አለው። ታየኛለች። ከዛ በኋላ መንገድ ላይ ሲሄድም ልክ እንደ ጥላት ትከተለኛለች። ጠይም ሴት ነች፣ ትከተለኛለች። ከዛ መንገድ ላይ እየሄድኩ እያለው ወደኋላ ስመለስም ይው ከኔ ጋር እየመጣች አያት አለው። ልክ እንደ ጥላ ትከተለኛለች እና እየሄድን እያለን በሰማይ ነው የማያት። ከዛ ይሄው የጦር መሪው የሆነ ቤት ይገባል። የሚገባበት ቤት የሆነ የጭቃ የተሰራ ቤቶች አሉ አለ። የሆነ በጭቃ ገጠር ውስጥ ያሉ ጭቃ ቤቶች ልክ እንደዛ ተር ያሉ ቤቶች ናቸው እና አንዱ ቤት ይገባል። እሱ ሌሎቹ ደግሞ የሆነ ቦታ ይገባሉ። እኔ ደግሞ የሆነ ቦታ የሆነች ቤት ይገባሉ። የሆነ ቤት ስገባ የሆነ መደብ ነው የሚባለው በትግርኛ በአማርኛም እንደሆነ አላውቀውም። ብቻ መደብ ይባላል የጭቃ የምንቀመጥበት የቆዳ ተቀምጠበት የምንቀመጥበት ገጠር ቦታ አካባቢ አብዛኛው እና እዛ እንቀመጥና ቁጭ እንዳለ ከአጠገቤች በሰማይ ማለት የነበረች ሴት ጥይማ ሴት ከጠገብ ያለች። ከዛ ምን እላታለሁ፣ የሆነ የሞኝ ጥያቄ እጠይቃታለሁ። የማን ልጅ ነሽ? ማን ነሽ እላታለሁ። እሷ ምንም አትመልስልኝ ነው፣ ጸጥ ብላ ታያኛለች። ምንም አትመልስልኝ፣ ዝም ብላ አይነ አይነ ታያኛለች። ከዛ በኋላ እስቲ በቃ እቺ መንገድ ላይ እየመጣ ነው የእየሁት ሴትዬ እኮ አሁንኮ ወደዚህ መጥታለች ልበለው በዛትን ያጦር መሪ ብዬ ልሄድ ልንገረው ብዬ ሄድኩና እዛ ያለበት ቦታ ገባሁ። አጠገቡ ከተቀመጥኩ በኋላ ከእንቅልፍ የነቃሁ አምስተኛው ደግሞ ያው ህልም ሳይሆን ያው አካል የተደረገልኝ በጣም የተገረመትበት የእግዚአብሔር ቸርነቱን ያየሁበት ነው። እና ልክ በዛ 2014 አካባቢ እልኸኛ ጦርነት በነበረበት ሰዓት ወጣቱ የእኛ ሰፈርም ብዙ ጓደኞቻችንም በጦርነቱ አልቋልና ና ግፋ ጀምረው ነበር፣ እየገፈፉ እየወሰዱ ነበር እና በሌሊትም ይመጡ ነበር፣ ምናምን እየወሰዱ ነበር። ብቻ ግፋ ነበር። በዛ ሰዓት በዛ ሰዓት ሌሊት ዘጠኝ ሰዓት ጸሎቴን ጨርሼ ጌተኛው እና ጠዋት ተነሳሁ። ጠዋት ስነሳ ቤታችን ሲንኳኳ የውት አጋጣሚ እኔ የምተኛበት ፊት ለፊት ደግሞ የእናቴ የምተኛበት ቤት ነው እና በመስታወት ባለው የሆነ ትልቅ ሰውዬ ቤታችን እያንኳንኳ ነው። ከዛ አይ በቃ የሆነ ሰው የሞተው ይኖራል እና እናቴም በጠዋት ሊያረዷት መጥተው ነው ማለት ነው ምናምን አልኩ። እንደዛ አሰብኩ። ከዛ ሲያንኳኳት በውስጥ መልስ ስትመለስለት አይ ፍስሀ ፈልገን ነው፣ ፍስሀ የት ነው ያለው ይላታል ኦኬ፣ እኔን ፈልገው ነው እንደ ግዬ በሩን ከፍቼ ወጣሁ። ስወጣ ሁለት ሴቶች እና ሶስት ወታደሮች ክላሽ ይዘው ቤታችን ግቢ ውስጥ እኔን እየጠበቁ ነበር እና እዛ አይት በቃ ና ከኛ ጋር ሄድ ትፈልጋለህ አሉኝ። ዛ ትፈልጋለህ ከኔ ጋር እና ሄድ ግን በጣም እዚህ ጋር አይገረመኝ። ዋናው ነገር ይህንን ማንሳት የፈለግኩበት ለመመስከሩ እነሱ የቆሙበት በትልቅ ፊት ለፊታቸው በ2013 የቃል ኪዳኑን ምልክት ሰቅ ያለው እና በትንሽም አይደለም በትልቁ ነው። በነበረው ፖለቲካ ደግሞ ከባድ ነው በዛን ሰዓት እንኳን እውነተኛው የቃል ኪዳናችን ባንዴራ መስቀል እና ይህ የሰይጣን ያለበት ምልክት ባንዴራ መስቀል ራሱ በዛን ሰዓት በጣም ከባድ ወንጀል ነበርና ያው ፈተና ውስጥም ሊያስገባኝ ይችል ነበር፣ እግዚአብሔር አሳልፈው አልሰጠኝም እንጂ ፊት ለፊታቸው ይሄ ባንዲራው ተሰቅሏል። በቃ ፊት ለፊታቸው ነው ያለው፣ ግን አያዩትም ጭራሽ። በቃ ፊት ለፊታቸው እያየ እነሱ በቃ ተሰውረውባቸዋል፣ በቃ አያዩትም። ከዛ በቃ እኔም ብቻ ነው የሚናገሩኝ፣ አይ በቃ ትፈለጋለህ፣ ና ከኛ ጋር ና እንሂድ ይሉኛል። አይ በቃ እሺ ብዬ ምንም አልተናገርኩም፣ ይዘውኝ ሄዱ። ከዛ በኋላ ያለው ያስፈልገም ብቻ ዋና መመስከር የፈለግኩበት እንዴት በዛን ሰዓት በነበረው የፖለቲካ ሁኔታ ባንዲራ ይዞ መገኘት ከባድ ነበርና ፈተና ውስጥ የምገባበት ሰዓት ነበርና፣ እግዚአብሔር ግን ያው ለፈተና አሳልፎ አልሰጠኝም። እነሱን ሰወረባቸው። እኔም ደግሞ ፈተና አልገባውም፣ ወደ ፈተና ውስጥ አልገባውም። እግዚአብሔር ይመስገን እና ይህን ያደረገልኝን ይህንን ለመመስከር ነው። እና በነበረው ጦርነት ይቅርታ፣ እኔ ታናሽ ወንድማችው በትንሹም ጦርነቱም በነበረው ረሃቡም አይተነዋልና በዛን ሰዓት በጣም በጦርነቱ ጊዜ በጣም ከባድ ነበር፣ ግን ለእኛ በጣም ጥሩ ጊዜ ነበር። ምክንያቱም ኢትዮጵያ መልእክቶቹ፣ ትምህርቶቹ፣ መግለጫዎቹ በጣም ጊዜ አግኝተን እንድንሰማው ያደረገን ሰዓት ነበር። ሰው በጣም ሲጨነቅ ማለት ነገር ሲኖር እኛ በጣም ደስተኞች ነበር። የሚገርማቸው ደስተኞች ነበር ስላችሁ የኢትዮጵያ ዓለም ብርሃን ቤተሰብም ጓደኛዬ አብሮ አደገኝ ከኔ ጋር አለ እና የሱም ስሜት ስለሚያወራኝ እሱን ጨምረ እያወራት ነው። እና በጣም ደስተኞች ነበር። ትምህርቱ በጣም እንሰማዋለን። ስለሱ እያወራን ነው የምንውለው ስለ ኢትዮጵያ ዓለም ብርሃን ትምህርቱ፣ መልእክቱ፣ መግለጫዎቹ እና መጽሐፍቶች መንፈሳዊ መጽሐፎችን እያነበብ ነበር ምንውለው መብራት የለም ኢንተርኔቱ ምንም ሁሉም ዝግ ነው እና ጀኔሬተር ያለበት ቦታ እየሄድን መልእክቱ በጣም ወደ እየሰማ ነው ነበር። መጽሐፎችን እየሰማን በደንብ አርገን ጊዜ ሰጥተን የሰማንበት ሰዓት ነበር። እና በጣም ደስተኞች ነበርም በዛ ሰዓት እና በዛውም ብዙ ተደጋግሞ የሚነገር በአቅማችሁ ተዘጋጁ ብለው አባታችን ሲያስተምሩን ነበርና ነበር እና እኔን ካየሁት ለመሰክር ብዬ ነው እና እኛ ከ2013 ጦርነት ሲጀምር በ4600 የገዛ ነው ጤፍ ነበር። ብዙም አይደለም ግን በጣም የገርማችሁ ነገር ጦርነቱ አሳልፉን። ከጦርነቱ በኋላ ሲከፈትም ተጠቅመልበታል። አንዳንድ ጊዜ ተዘጋጁ ሲባል ሰው በአቅሙ ሲዘጋጅ መየታችን ቅዱስ ድንግል ማርያም ከልጅዋ ጋር በረከታቸው ሲያፈሱበት ትንሹ ብዙ ይሆናልና ትንሹ ብዙ ሆኖልን፣ ረሃቡም አላገኘንም። ትንሽ ተዘጋጅተን ስለ ቆየን ነው መሰለኝ፣ በቃ ብቻ ትንሽ ነበር፣ ግን እግዚአብሔር ትንሹ ብዙ አረገውና ጦርነቱ ማሳለፉ ከተከፈተም በኋላ በጣም ተጠቅመንበታልና ምናልባች ሁላችን ኢትዮጵያ የዓለም ብርሃን ቤተሰቦች አባታችን የሚናገሩት ትንሽ በአቅማችን ብንዘጋጅ የሚል ትንሽ ወንድማዊ መክሬ ነውና ይህን አንዳንድ ጊዜ እኛ ከእግዚአብሔር እግዚአብሔር ከእኛ ጋር ከሆነ ከትልቁ ትምህርት የተማርኩት እኔ ጦርነቱም፣ ረሃቡም፣ በሽታውም እኛን ምንም ሊያደርገን እንደማይችል የተማርኩበት ሰዓት ጊዜ ነበርና እግዚአብሔር እጽም ድንቅ አምላክ ነው። በጣም በተጨነቀ ሰው በዛን ሰዓት እኛ ደስተኞች ነበርን። ሰው በተራበ ጊዜ እኛ ጠግበን እያደርን ነበር፤ እና እግዚአብሔር እኛ ከሱ ጋር ከሆነን፣ እግዚአብሔር ከኛ ጋር ከሆነ የሚመጣው ሁሉ እኛን አያገኘንና በእግዚአብሔር ተስፋ አድርገን ምንም እንደማንሆን ምንም እንደማንሆን

ለበጎ ዘመን ለደጎ ዘመን ያድረሰን፣ ለትንሳኤ ያድረሰን ከቁጥር ሳያጎድል። አመሰግናለሁ። እግዚአብሔር ያክብርልን።